ኢና ሊላሂ ወኢና ኢለይህ ራጅን ስብሓናላህ እኛም የአላህ ነን ወደ እርሱም ተመላሽ ነው። እጅግ የሚያሳዝን መረጃ አለማል። ባሳለፍኩት የህይወት ዘመኔ ብዙ አስደንጋጭና አስፈሪ ነገር ገጥሞኛል። ነገር ግን እዚህ መቃብር ውስጥ ተኝቼ የፈራሁት ያክል ፍራቻ የሚያስፈራ ነገር ገጥሞኝ አያውቅም። የአላህ መልእክተኛ ሙሐመድ ሰለላሁ ዓለይሂ ወሰለም አሁን ላለንበት ዘመን ምርጥ የሆነን ምክር አስተላልፎልናል። ዚና ለእኔ መብቴ ነው ብሎ የሚያምን ሰውና ዚና አላህ ክልክል ያደረገው ሐራም ነው ብሎ የሚያስብ ሰው ሁለቱ በህይወት ላይ ያላቸው ነፃነት እኩል አይደለም። የትኛውም ህይወት ምናልባት ከትናንት ወዲያ የተጋቡ ሙሽራዎች ካልሆኑ በስተቀር የትኛውም ህይወት እርግጠኛ ሆኜ ነው የምነግራችሁ 100% በቃ መቶ የተዳረ ህይወት ቢኖር ስለ መቶም እርግጠኛ ሆኜ ነው የምነግራችሁ መቶም ማር ሆኖ እንደው ቸኮሌት ሆኖ ተመቻችቶ

አህለን ወሰህለን ወመርሃበን፣ ሰላም ዓሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ክታታዎች ባላችሁበት የአላህ ሰላም እዝነት ይውረድላችሁ። ኢንሻአላህ ዛሬም ከመገ እንደተመለከታችሁት የተለያዩ ቪዲዮች ላ ይላችሁ ቀርበው ያሉ አነጋገሪ የተወደዱ የተመረጡ እን ደግሞ እስላማዊ ቪዲዮም አሉ። እጅግ እጅግ ልብ የሚያሳዝን እንግዲህ አደጋም ተፈጥሯል በዙ በኛው ቀደም ላይክ ላይክ እያደረጋችሁ ሀሳብና አስተያየታችሁን ይስጡን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ይህን ቪዲዮ ከመቼውም በላይ ላይክ እያደርጋችሁ ዛሬ አልየውም አልጁምዓ እንግዲህ ሰውላት እያወረድን ኢንሻአላህ ይህን ቪዲዮ በጋራ እንመልከት። በነቢያችን ላይ ሰውላት ማውረዱ ይወደዳል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የአላህ መልእክተኛ ሙሐመድ ሰለላሁ ዓለይሂ ወሰለም አሁን ላለንበት ዘመን ምርጥ የሆነን ምክር አስተላልፎልናል። ምን አሉ? የአደም ልጅ ከሞት እንደሚሸሸው ከርዝቁ ቢሸሽ ሞት እንደሚያገኘው ርዝቁም ታገኘዋለች ይላል። ምን ማለት ነው? ምድር ላይ ያለ ሰው በጠቅላላ በዛ ሰው ላይ ቢሰባሰብ አላህ ከጻፈለት ርዝቅ ላይ አንዳችም ነገር መውሰድ አይችልም። ታዲያ በትዕግስት ጠብቁ፣ አብሽሩ እያሉ ነው የኛ ውድ ነብይ። ታዲያ ምን እንጠብቃለን? በእሳቸው ላይ በጣም በብዛት ሰላዋት ማውረዳችንን አንርሳ። ሰሉ አለ ነብይ

ሰላሙአለይኩም ወራህመቱላሂ ወበረካቱ አላሁመ ሰሊ ወሰሊም አላ ሲና መሐመድ ሰለላሁ አለይሂ ወሰለም። ይህ የነቢያችን ቃል ነው። ይህንን ደግሞ ልንተገብሮ ይገባል። እንሻ አላህ በሰማ ነው የምንጠቀም ያድርገን። ሁላችሁም በሰለዋት እንድታደምቁት እፈልጋለሁ። ትንሽ ብቻ ሶብር ልናደርግ ይገባል፣ ባይኔ ማለት ነው። እንሻ አላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይህ ራጁን። እኛም ያላህንን ወደ እርሱም ተመላሽንን። ሁሉም ነፍስ ሞትን ቀማሽ ናት። በትላንትና ሁለት እጅግ እጅግ ብዙዎችን ያሳዘነ ክስተት ተፈጥሯል፣ ማለት ነው በዚሁ በእኛው አካባቢ ማለት ነው። መረጃውን አስደምጣችኋለሁ። ለየት ያለ ቪዲዮም አለ ብዙዎችን በንባ ያራጨ ማለት ነው። በጨፋ ሮቢት ከተማ አስተዳደር ጨፋ ድሬ ቀበሌ ልዩ ቦታው መገንጠያ እንግዲህ ጎጥ ድልዲ ጃራ አካባቢ ማለት ነው ከቀኑ አራት ሰዓት ተኩል ላይ የደረሰ የትራፊክ አደጋ ነው። በአደጋው ሶስት ሰው እንግዲህ ሲሞት ሁለት ሰው ደግሞ ከባድ የአካል ጉዳት እንደደረሰባቸው እየተገለጸ ያለበት ሁኔታ ነው ማለት ነው። በንብረት ላይም እንግዲህ ከፍተኛ ጉዳት ደርሷል። ነገር ግን ዋናው የሰው ህይወት ነው። በነገራችን ላይ ሶስት ሰዎች ናቸው የሞቱት። እንግዲህ አንዷ ሴት ናት፣ ሁለቱ ወንዶች ናቸው። ሌሎቹን ጉዳት እንደደረሰባቸው ጭምር ነው እየተነገረ ያለው። ከዛ መካከል አንድ በጣም ልብ የሚነካ መረጃ አለ ማለት ነው። የሶስት ልጅ አባት ነው ሰውየው። ነገር ግን ከዚህም በፊት የአምስት ዓመት ሕፃን ልጁ ባጃጅ እንግዲህ እግሩ መቶት አሁን ወደ ሆስፒታል እየሄደ ባለበት ሰዓት ነው እዚህ ባጃጅ ውስጥ ነበር ይሄ ሰው ማለት ነው፣ ልጁንም ይዞ ነገር ግን ልጁ ድኖ እሱ ወደ አኪራ ሂዷል ማለት ነው። አባትየው ማለት ነው። ሱብሃነላህ የሶስት ልጆች አባት ነው። እንግዲህ ይህ ልጅ አካል ጉዳተኛ ጭምር ነው፣ እንዲሁም ደግሞ አባቱን በሞት አቷል። ሱብሃነላህ በጣም እጅግ የሚያሳዝን ነገር ነው። በምስሉ ላይ እንደምትመለከቱት ባስና እንግዲህ ባጃጅ ነው የተጋጩት ማለት ነው። ባካችሁ አሽከርካሪዎች እንግዲህ ተረጋግታችሁ ለማሽከርከር ሞክሮ እኔንም እናንተንም ከድንገተኛ አደጋ አላህ ይጠብቀ ወንድሞቻችን እህቶቻችን ጭምር ነው የሞቱት። ሁላችሁም ዱአ እንድታደርጉላቸው በዙ አጋጣሚ እንግዲህ መልእክቴን አስተላልፋለሁ። ይህ አደጋ የተፈጠረው እዚሁ ጨፋሮዊት ማለት የእኛው አካባቢ እኛው ከተማ ያለው ነገር ግን ከዚህ ጋር ተያይዞ ደግሞ እዚሁ በኬሚሴ በእኛው አካባቢ የተፈጠረ ኡስታዝ አብዱራሂም ያስተላለፈው መልእክት አለ ለብዙዎቻችንም እንግዲህ ይጠቅማል ብዬ አስባለሁ። ያስተምርናል። እስኪ በጋራ እንመልከት። ዱኒያ ማለት እንዲህ ናት ይላል እንግዲህ ኡስታዝ አብዱራሂም ከአራት ቀናት በፊት ሲራክ ንጉሴ የቲም ልጆቹን ጥሎ ለሄደው የኬሚሴ ወንድማችን ቀዳሚ ተሳታፊ የነበረው እንግዲህ ወንድማችን ዳውድ አህመድ ሙሐመድ ዛሬ እርሱ በድንገተኛ አደጋ ወደማይቀረው አኬራ መሄዱን ሰምተና ይላል። እና እንግዲህ ወንድም እህቶቼ ያለችን ጊዜ አሁናት በተለይ ከየር ስራ ላይ ዛሬ ነገ አንበል፣ ይላል። ድንበር ከመተላለፍ ጥንቃቄ እናድርግ። ለአኬራ ስራዎች እንግዲህ ግብዣ ሲቀርብልን አናመነታ። ቃል እየገባን ቃላቶችን አንጠፍ። አቋራጭ ሞት ድንገት ይመጣልና፣ ወንድማችንን አላህ ጀነቱል ፊርዶስ ሲወፍቀው፣ እኛም ለከየር ስራ የምንጣደፍ ለነገ ቤታችን የምንሰራ አላህ ያደርገን። ይላል የሚገርም ለሁላችንም መልእክት ይሆናል ብዬ አስባለሁ። ለሞቱት አላህ ይዘንላቸው፣ ለቤተሰቦቹ ደግሞ አላህ ሶብረን ይስጣቸው ለማለት እወዳለሁ። ሁላችሁም ዱዓ አድርጉላቸው። በተለይ ዛሬ ቀኑ ጁማ ነው ማለት ነው። በጣም በጣም እጅግ የሚያሳዝን ነገር ነው። ከለት ከለት እየተመለከተን ያለነው የሰው ልጅ ወጥቶ እየቀረ ያለበኝታ ነው። አላህ ወጥቶ ከመቅረት እኔንም እናንተን የሚጠብቀን እንሻአላህ። ዱዓ እንድታድርጉላቸው በአክብሮት ጠይቃችኋለሁ። እንግዲህ ከር ስራ ላይ እንጣደፍ የሚል መልእክት አስተላለፈው ልናል ኡስታዝ ማለት ነው። ወደ ሌላኛው ቪዲዮ አለፍኩላቸው። በአሳለፍኩት የህይወት ዘመኔ ብዙ አስደንጋጭና አስፈሪ ነገር ገጥሞኛል። ነገር ግን እዚህ መቃብር ውስጥ ተኝቼ የፈራሁት ያክል ፍራቻ የሚያስፈራ ነገር ገጥሞኝ አያውቅም። በቀን በብርሃን አጠገብ ሰው እያለ በዚህ ልክ ከፈራሁኝ፣ ነገ በጨለማ ብቻ የተኛሁኝ ቀን ምን ይገጥመኛል የሚለው ነገር ሳስብ ይበልጥ ፈራሁኝ። ቪዲዮውን እስከ መጨረሻ ስሙትና ቪዲዮ ጠቃሚ ነው አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮምፕሊንክ፣ ሪፖስት አድርጉት። አይን ንግግር ላይ ስተት አለ ብላችሁ ካሰባችሁ ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን አጥፈዋለሁ። አሁን ያለንበት ዘመን ጃሂል ዓሊም የሆነበት፣ ዓሊሞችን የተናቁበት፣ ትንሹም ትልቁም፣ የቀረውም ያልቀረም፣ ወንዱም ሴቱም ዳይ ኡስታዝ የሆነበት ዘመን ላይ ነው የምንገኘው። ይሄን ለመናገር አይደለም ቪዲዮን የሰራሁት። ይሄ ቪዲዮ የሰራውተኝ ትንንሽ አቂዳዊ አስተሳሰብ ልዩነት ያላቸው ሰዎችን ምክንያት አድርጎ ምንም የማያውቁ ሕፃናቶችን መድረሳ መስጊድ ላይ ሰብስቦ እከሌ መውለድ መውሊድ አክባሪ ነው ካፊር ነው፣ እከሌ ውሃቢያ ነው ካፊር ነው፣ እከሌ በቢስሚላህ አይጀምርም ካፊር ነው፣ እከሌ ከሰላት በኋላ ዱዓ ያደርጋል ካፊር ነው፣ እከሌ ቀብር አምላኪ ነው ካፊር ነው እየተባለ እየተረጩ ያሉ መርጦች መስጊድ የተገነባው መድረሳ የሚገነባው ቃለላህ ቃለ ረሱል ሰለላሁ አለይሂ ወሰለም ልናስተምርበት እንጂ ምንም የማያውቁ ሕፃናቶች ሰብስበን ስለከላይ መርዝ ልንረጭበት አይደለም። አላህን ንፍራ። እዚህ ቦታ የመጣን ቀን ያንዳንዳችን ለምንጠየቀው ጥያቄ በነፍስ ወከፍ ምንመልሰው መልስ ያስፈልጋል። አይደለም የሰው ወንጀል ጨምረንበት ለራሳችን ለምንጠየቀው ጥያቄ ለወንጀላችን የሚያሳስብና የሚያስጨንቀን ኢማን ያስፈልገናል። እነዚህ ሰዎች እኛ እንደምንላቸው ኩፍር ከሌለባቸው፣ ነገ እኛስ ስ እንደሚያከፍር እናውቃለን ይሄ የአስተሳሰብ ልዩነቶች ከሰሃባ ዘመን ጀምሮ የነበረ ነው። ነገር ግን ካፊር እስከ ማስፋል ደረጃ አልደረስም። አንተ ካፊር የምትላቸው ሰዎች አንተ በተኛህበት እነሱ ቀኑን ጾመው ለሊቱ ቆመው እየሰገዱ ለአንተ ዱዓ አድርጉልሃል። አንተ ግን በህይወት ያሉት ታከፍራቸዋለህ። እንደዚህ አይነት ሀሳብ ልዩነት ያላቸው ሰዎች ከዚህ በፊት ብዙዎቹ ሞተው አንተ ቆመህ ሰላተል ጀናዛ ከሚሰግዱ ሰዎች አላሁ ይዘንላቸው ማራቸው፣ ሙእሚን ነበሩ ሙስሊም ነበሩ ብለህ ዱአ ታደርጋለህ። ዛሬ በህይወት ያሉ ግን ታከፍራቸዋለህ። አንተ እነዚህ ሰዎች ስታከፍር አንተስ የጀነት ቁልፍ ተሰጥቶሃል? የጀነት ሰርተፍኬት ተቆርጦልሃል? ምን ዋስትናለህ? እነዚህ ሰዎች ምናልባት ትንሽ ትንንሽ አስተሳሰብ ልዩነት ሊኖራቸው ስተት ሊኖርባቸው ይችላል። ነገር ግን ነገ እነሱ ያሉበት ቦታ አንተን አድርጎ አንተ ያለህበት ቦታ ደግሞ እነሱ ለዓለም አድርጎ ምን ዋስትናለህ? አላህን እንፍራ። አላህ ልንፈራ ይገባል። እዚህ ቦታ ላይ ከ10 ምናምን አመት ጀምሮ ያለውን አውሃል አውቃለሁ። በቅርብ ጊዜ ከዚህ ልክ የቀረብኩኝ ባይሆንም ነገር ግን የተለያየ ሐሳብ ያላቸው ሰዎች ቀብረናል። አይ ከለ ይሄ ሐሳብ ነበረው ከለ ይሄን አስተሳሰብ ነበረው አንቀብረው አንሰግድበትም የተባለ የለም። ሁሉም ሙእሚን ተብሎ እየተቀበረ አላህ ይዘንላቸው። ምናልባት ንግግሬ ላይ ስህተት ሊኖር ይችላል። ከስህተት እንድማር እርዱኝ። ቪዲዮ ሼር ኮፕሪን ክሊፕ ፖስት አድርጉት። የአላህ ሰላምና ዘነት ከእናንተ ጋር ይሁን። ቤቱ ፎሎ ማድረግ እንዳይረሳስ። ከጀማ ሱብሃንአላህ የአብዛኞቻችን ችግር ነው። አላህን ልንፈራ ይገባል። በጣም ከባበር ነው። በተለይ ቲክቶክ ላይ እየተመለከትን ያለ ነው። ሱብሐነላህ እየተከፋፈለን እየከፋፈለ አዲስ ሰለምቴዎችን ጭምሩ ወደ ጨለማ እየመሩ ያሉ አንዳንድ ግለሰቦች አሉ። ተመልከቱ፣ ኡስታዞቹና መሲን ሁሉ ጭምር ካፊር ናቸው፣ ጭምር ሙስሊም አይደሉም፣ ሁሉ እነሱ ጋር አትስለሙ እያሉ ብዙ ሰዎች መርዛቸውን የሚረጩ አሉ። እስተግፍሩላህል አዚም አላህ ይጠብቀን። ወላሂ ይሄ ትልቅ ውርደት ነው፣ ይሄ ትልቅ ወንጀል ነው። ተመልከቱ ሰውን ኩፍር ካፊር ነው ብለን ካፊር ሳይሆን ያሰው የምንል ምንል ሰዎች ኩፍሩ ወደ ራሳችን ነው የሚመለሰው። እና ጥንቃቄ ልናድር ይገባል። የሆነ ሴት አለች የሆነ አንዳንድ ሰዎች አሉ እንዲሁም ደግሞ ሳዝነኝ ባዮችም ጭምር እንደዚህ አይነት ተግባር እንደዚሁም የመርዝ ጥላቻ የጥላቻ ነገር የሚረጩ ብዙ ሰዎች አሉና ና ካልቻለን ኡለማዎች አሉ ኡስታዞች አሉ፣ እነሱ እንጠይቃለን። እዛ ደግሞ እንግዲህ እንቅራ እንወቅ ሀዲስ ቁርአን ለማለት እወዳለሁ። በጣም በጣም ብዙዎቻችን ጋር ያለ ችግር ነው። እንግዲህ ተመልከቱት፣ ይሄ ወንድማችን ገና እዚህ ውስጥ ሳልገባ በጣም ጨነቀኝ አለ። ሱብሃን አላህ፣ ገና ሳይሞት ማለት ነው በመተኛቱ ውስጥ እና እኔም እናንተንም ከቀብር ቅጣት አላህ ይጠብቀን ለማለት እወዳለሁ። በጣም ብዙዎቻችን ችግር ስለሆነ ከእንደዚህ አይነት ነገር ልንርቅ ይገባል ብያምናለሁ፣ እንሻ አላህ እንደተማረበት ተስፋ አድርጋለሁ። በዚህ ጉዳይ ላይ ሀሳባቸውን ሰጡ። ወደ ሌላኛው ጉዳይ አለፍኩላችሁ። የትኛውም ህይወት ምናልባት ከትናንት ወዲያ የተጋቡ ሽራዎች ካልሆኑ በስተቀር የትኛውም ህይወት እርግጠኛ ሆኜ ነው ምነግራችሁ ሀንድረድ ፐርሰንት። በቃ መቶ የተዳረ ህይወት ቢኖር ስለ መቶም እርግጠኛ ሆኜ ነው ምነግራችሁ መቶም ማር ሆኖ እንዲያው ቻኮሌት ሆኖ ተመቻችቶ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 ግን አታድርጉት፣ አያዋጣችሁም፣ ያከስራል። ሙሽኪል ህይወት በቃ የህይወት ለውጥ የህይወት ስኬት የህይወት ደስታ አይኖርም። ከዚያ የከፋ ነገር ሊመጣ ስለሚችል ማለት ነው። አላሁ ረቡል ኢዘቲ ወልጀላል ትዳራችንን ያማረ የሰመረ በፍቅር የተሞላ ሙባረክ የሆነ ልጆቻችን የሚጠበቁበት ንብረታችን የሚጠበቅበት ዱንያችንም አኸራችንም የሚያምርበት አላህ ያደርግልን። ትዳር ውስጥ ገብቶ የሚበጠብጥ ሸይጣን ሸይጣን ያ ጀማዓ፣ ሸይጣን ከሚሰራቸው ስራዎች ውስጥ በጣም የሚሞገሰውና ምንድነው? ጫጅ የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ። ስለዚህ ሰው ሸይጣንንም የጅኒ ሸይጣኑንም አላሁ ጀለ ዋል ከተዳራችን መሃል ያርቅልን፣ የአማን ህይወት የምንኖር አላህ ያደርገን። ዩ ዚና ለእኔ መብቴ ነው ብሎ የሚያምን ሰው እና ዚና አላህ ክልክል ያደረገው ሐራም ነው ብሎ የሚያስብ ሰው፣ ሁለቱ በሕይወት ላይ ያላቸው ነፃነት እኩል አይደለም። ዚና ሐራም ነው ብሎ ያሰበ ሰው ከሚስቱ ውጭ አይኖያል። በምድር ላይ ከሚስቱ የበለጠ ቆንጆ ሴት የለም። ታውቃላችሁ፣ እያንዳንዳችሁን ብጠይቃችሁ ምድር ላይ ቆንጆዋ ሴት ማነች ብላችሁ፣ ሚስታችሁ ሌላዋ ሴት የኔ አይደለችም እኮ አስለን ላስባት አልችልም። ስለዚህ ጉዳይ አይደለም ማለት ነው። ዜና ጉዳዩ የሆነ ሰው ግን የሆነችን ሴት አይኗን ይወዳል፣ ሌላኛዋን ከንፈሯን ይወዳል፣ አፍንጫዋን ደግሞ ሌላኛዋን ይወዳል። ሌላይ ይባክናል። ሪል ሑብ ሪል መሐባ ኖሮት እውነተኛ የሆነ ደስታን ማግኘት አይችልም። ይደግሞ ተፈጥሯል የአላህ ሱብሓነ ሕግና ስርዓት በማክበር ብቻ ነው የሰው ልጅ ደስታን አግኝቶ መኖር የሚችለው። አላህ ያጀማ። የዛሬ ቪዲዮአችን ይህን ይመስል ነበር። በሰማ ነው የምንጠቀም ያደርገን እንሻአላህ። አደራችሁን ለወንድሞቻችን እንዲሁም ደግሞ ለእህቶቻችንም ዱዓ አድርጉ። ለሞቱት አላህ የዘንላቸው፣ ለቤተሰቦቹ አላህ ሶብር ይስጣቸው። ለማት ወዳለው በጣም እጅግ የሚያሳዝን መረጃ ነው። እናንተንም ከድንገተኛ አደጋ ከቀብር ቅጣት ወጥቶ ከመቅረት አላህ ይጠብቀን። ለማት ወዳለው። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም።